በህመም ጊዜያት የሚጸለይ ጸሎት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን አቤቱ በቁጣህ አትቅሰፈኝ በመዓትህም አትገልጽፀኝ ደዌ ነኝና አቤቱ ማረኝ አጥንቶቼ ታውኳልና ፈውሰኝ ነፍሴ እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነት አድነኝ። በሞት የሚያስብ የለምና፣ በሲኦልም የሚያመሰግንብህ ማን ነው? በጭንቀት ደክም ያለው፣ ሌሊቱም ሁሉ አልጌን በእንባ ያጥባለው? መኝቴንም በእንባ ያርሳለው። ዓይኔ ከቁጥጥባ የተነሳ ታወከች። ብሎ ባርያ ዳዊት እንደለመነ፣ እኔንም ባሪያን ካዘነችና ከተጸጸተች ትሕትናንም ከተሞላሽ ነፍሴ ጋር ወደ አንተ ቀርባለሁ። ጌታዬ ኢየሱስ ክርስቶስ ሆይ ከሕመሜ ጽናት የተነሳ እግሮቼ መንቀሳቀስ ተስኗቸው እሰቃያለሁና በዚህ ሕመሜ ወቅት ሁለንተናዬ አንተ ላይ ጥያለሁ። ዘመኔ እያበቃ መሆኑን በማሰብበት ሰዓት የተበጠሰው መቀጠል የምትችል ጌታዬ ኢየሱስ ክርስቶስ ሆይ ወደ እኔ ተመልከት። እጆቼ በመንቀጥቀጥና በመደንዘዝ መጨበት ተስኗቸው በመቃጠጥበት ሰዓት የሽባው እጅ ዘርግተ የፈወስኬ ድንግል ማርያም ልጅ ሆይ ወደ እኔ ተመልከት። ዓይኖቼ በሞት ፍራት ተይዘውና ተከልለው ሁሉን ነገር በስጋት በሚመለከቱበት ሰዓት ጌታዊ ሆይ እውሩን በፈወስክበት ታምር እኔንም በጎ ነገሮችን እንዳይ አድርገኝ። ጆሬ ደንቁሮ የሞት አስፈሪ ድምጽ ብቻ እየሰማው ባለውበት ሰዓት የናዝሬቱ ኢየሱስ ሆይ ይፍታሂ ተከፈት ብለ ፈውሰኝ። ከንፈሮቼ ደርቀው በሚንቀጠቀጡበት ጊዜና ቅዱስ ስግደት የሚገባውን ቅዱስም እንዲያድነኝ በምጠራበት ጊዜ ጌታዬ ሆይ አድነኝ ብለው እንደፈወስካቸው ሰዎች እኔንም ፈውሰኝ። በደረሰብኝ ጽኑ ደዌ ምክንያት ሐዘን ላይ የወደቁትን ወገኖቼ እንዲድኑ ኑሩ ጌታ ሆይ የኢዮብን ሐዘን ወደ ደስታ ቀይረ ወዳጆቹ እንዳስደሰት እኔንም ፈውሰ ወገኖቼ ተደስተው እንዲያመሰግኑ አድርግ። ከበሽታዬ ጽናት የተነሣ የደከመው ልቤ ተጨነቀ፣ በሞት ፍራት ተይዞ ይሰቃያልና መሐሪ አምላኬ ሆይ ፈጥነ ለልቤ መጽናናትን ፈውስን ኩነው። የሕመሜን ጽናት የሚያመለክቱ እንባዎቼ በዓይኔ ሲፈሱ አይተ ያለቀሱ ልጆችህን እንባ ባበስክበት እጅ አበሳጽና ላይ እስከ ዛሬ ለሰረውት ኃጢአቴ ማስተሰሪያ ካሳ አድርገ ተቀበልኝ። ለዘላለም ዋኒ አቡነ በሰማያት አባታችን ሆይ በሰማያት የምትኖር ስሜ ይቀደስ፣ መንግሥትህ ትምጣ ቃድ በሰማይ እንደሆነች እንዲሁ በምድር ትሆን። የዕለት እንጀራ ችስጥን ዛሬ በደላችን ሁሉ ይቅርበለን እኛም የበደሉን ነቅር እንደምንል አቤት። ወደ ፈተና ታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይለ ክብር ምስጋና ለዘለ አለሟም። እመቤታችን ቅድስ ድንግል ማርያም ሆይ በመላኩ በቅድስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማዕፀን የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረቱን ለሚሚልን ኃጢያታችን ያስተሰርየልን ዘንድ ለዘላለም አሜን፣ አሜን።